እሺ ሁላችንም ጠላታችን ዲያብሎስ በተሸነፈበት በትምህርተ መስቀል ሶስት ጊዜ ከእኔ ጋራ ታማትባላችሁ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። አሜን። የተከበራችሁ ሊቃውንተ ቤተ ክርስቲያን፣ አባቶቻችን ካህናት፣ ወንድሞቻችን ዲያቆናት፣ ሚመናንና ሚመናት፣ እናቶች፣ እህቶች እስከ ሞት ድረስ በወደደንና ባፈቀረም በኃያሉ በገና ነው አምላካችን በሉል እግዚአብሔር ስም እንደምን ሰነበታችሁ? ድምፃችሁ አይሰማም። እንደምን አደራችሁ? እንደምን አደራችሁ? አሜን። እነግስ ባይ ንጉስ፣ እከብር አይል ክቡር፣ እነግስ አይል ንጉስ እፀድቅ አይል ጻድቅ የሆነው አምላካችን እግዚአብሔር እንደ ኃጢአታችን ብዛትና እንደ ሰውነታችን ክፋት ተመልክቶ ሲያጠፋን በይቅርታው በቸርነቱ ይዞ ለዚህ ችለትና ለዚህ ሰዓት ስላደረሰን ስሙ ለዘላለሙ የተመሰገነ ይሁን። እስኪ እልል ብላችሁ ብላችሁ እግዚአብሔር አመስግኑት ክርስቲያኖች። እሺ እንደ እግዚአብሔር መልካም ፈቃድ ወደ ዕለቱ ትምህርት እንሄዳለን ማለት ነው። ወደ ዕለቱ ትምህርት ከመሄዳችን በፊት መጨረሻ ላይ የሆነ ሽልማት ይኖረኛል። ለሶስት ሰዎች ሽልማት ይኖራል። ይህንን ሽልማት ስንሸልም በጎ አድራጊ ግለሰብ አለ። በእኔ አሳሳቢነት ገንዘቡን ደግሞ ሌላ ሰው የቻለው አለ። መጨረሻ ላይ ነግራችኋለሁ፣ ማለት ነው። ወደ ዕለቱ ትምህርት እንሄዳለን ማለት ነው። እሺ እንግዲህ በዛሬ ዕለት የምንነጋገርበት የትምህርታችን ርዕስ የሚሆነው ዘሪ ዘርን ሊዘራ ወጣ ይላል። እስቲ ሁላችሁም ዘሪ በሉ። እስቲ ዘሪ ዘርን ሊዘራ ወጣ ዘሪ ዘርን ሊዘራ ወጣ። የማቴዎስ ወንጌል ምዕራፍ 13 ላይ ያለ የእግዚአብሔር ቃል ነው ማለት ነው። እንግዲህ ቤተክርስቲያን እግዚአብሔርን ስታመሰግን በጋ ከሆነ በበጋው ዘመነ ሀጋይ እያለች ቤተክርስቲያን ታመሰግናለች። ክረምት ሲሆን ደግሞ ዝናቡን የሚያዘንብ እግዚአብሔር ነው። ደመናውን የሚያመጣ እግዚአብሔር ነው። ጉሙን የሚያመጣ እግዚአብሔር እንደሆነ የተዘራውን ዘር የሚያበቅን የበቀለውን እንዲጸድቅ የሚያደርግ እንዲለመልም፣ እንዲያብብ፣ እንዲያፈራ የሚያደርግ እግዚአብሔር እንደሆነ ምን ትላለች? ማለት ነው፣ ታስተምራለች ማለት ነው እና አሁን ያለንበት ጊዜ ወርሃ ዘር፣ የዘር ጊዜ እየተባለ ይጠራል። በዛሬ ዕለት የምንነጋገረው ጌታችን መድኃኒታችን ኢየሱስ ክርስቶስ በዚች ምድር ላይ ሲመላለስ በምሳሌ ነበር የሚያስተምር። ለነጋዴዎች በወርቅ እየመሰለ በእንቁ እየመሰለ ያስተምራል ለሴቶች በእርሾ እየመሰለ ያስተምራል። ለገበሬዎች ደግሞ በዘር እየመሰለ ያስተምራል። በምሳሌ ለምን አስተማረ ካላችሁን ነገር በምሳሌ ጠጅ በብርሌ እንደሚባለው ሁሉ ሰው ዝም ብሎ ከሚነግሩት፣ በምሳሌ በሚያውቀው ነገር ቢነግሩት የታወቀ ነገር ስለሆነ፣ ስለዚህ አምላካችን መድኃኒታችን ኢየሱስ ክርስቶስ ለሐዋርያትና ለሌሎቹ ደቀ መዛሙርት ገበሬ ዘርን ሲዘራ የሚከሰተውን ነገር እንዳስተማራቸው እንማራለን ማለት ነው። የማቴዎስ ወንጌል ምዕራፍ 13 ከቁጥር 1 ጀምረን ስንመለከት እንደዚህ ይላል። ወወጽዮ እግዚ ኢየሱስ ቤት ነበረ መንገላ ሐይቅ። ጌታ ኢየሱስ ክርስቶስ ከቤት ከወጣ በኋላ ከወደብ አጠገብ ተቀመጠ ይላል። ክረምት ሲሆን ዝናብ ሲሆን ጎርፍ ሲሆን ኢየሱስ ክርስቶስ ዝናብ እንዳይመታው ምን ውስጥ ሆኖ ያስተምር ነበር? መርከብ ውስጥ ሆኖ ያስተምር ነበር ማለት ነው። የብስ ከሆነ ግን በጋ ሲሆን ግን ፀሐይ ሲሆን ግን ኢየሱስ ክርስቶስ እየት ያስተምር ነበረ ተራራ ላይ ሆኖ ያስተምር ነበረ ተራራ ላይ ሁኖ ማስተማሩ ተራራ ላይ ሆኖ አንድ ሰው ቢጮ እታች አለው ህዝብ በሙሉ ይሰማል አይደለም አይደለ ስለዚህ ይሄ አውደ ምረት አሁን እዚህ ከፍ ያለ የሆነ ምንድነው ለእናንተ ድምፃችን እንዲሰማ አባቶቻችን ካህናት ታምር ሲያነቡ ድምፃቸው እንዲሰማ ነው እና ኢየሱስ ክርስቶስ ከቤት ከወጣ በኋላ ወፂኦ ጊዜ ኢየሱስ እምቤት ነበረ መንገል ሐይቅ ከወደብ አጠገር ተቀመጠ። በምሳሌ እንደዚህ ሲል አስተማረ። ወናሁ ወፃ ይዝራ ዘይዘር። እነሆ ገበሬ ዘር ሊዘራ ወጣ አለ። ማን ዘር ሊዘራ ወጣ አለ? ገበሬ ገበሬ ዘር ሊዘራ ወጣ። ወንዘ ይዘር ቦ ዘወድቀ ውስተ ፍኖት ወቦ ዘወድቀ ውስተ ዲበ ኰኵሕ ወቦ ዘወድቀ ዲበስወክ ወቦ ዘወድቀ ውስተምር ሰናየት ገበሬው ዘርን ሲዘራ አራት ቦታ ላይ ይወድቃል ይሄ ዘር ዘሩ አንድ አይነት ዘር ነው ዘሩ እንክርዳድ የሌለበት አሰር የሌለበት ንጹህ ዘር ነው የተበጠረ የተለቀመ ዘር ነው ንጹህ ዘር ነው መቼም እናንተ ዘር ስትዘሩ በቆሎ ስትዘሩ በቆሎ ስትጥሉ ጥሩ በቆሎ መሆናለበት ጤትም ስትዘሩ ጥሩ ጤፍ መሆን አለበት። ጥሩ ካልሆነ በኋላ ጥሩ ፍሬ አናገኝም፣ ጥሩ ምርት አይሰጠንምና ማለት ነው። ስለዚህ ይሄ ዘር የተበጠረ ነው፣ የተለቀመ ነው፣ እንክርዳድ የሌለበት አይጥ ያልበላው መቀዝ ያልበላው ምርጥ ዘር ነው ማለት ነው። ስለዚህ ይሄ ዘር አራት ቦታ ላይ ወድቋል። የመጀመሪያው መንገድ ላይ የወደቀ ዘር ነው። የት ላይ የወደቀ ዘር? መንገድ ላይ የወደቀ ዘር ጎዳና ላይ የወደቀ ዘር ነው። ሁለተኛው ዘር ደግሞ ደንጋይ ላይ እንደዚህ ካለች ጭንጫ ላይ የወደቀ ዘር ነው። አለት ላይ የወደቀ ዘር ነው። ሶስተኛው በእሾህ መካከል የወደቀ ዘር ነው። አራተኛውና መጨረሻው ደግሞ በመልካም እርሻ ላይ የወደቀ ዘር ነው። ተደጋግሞ በታረሰ እርሻ ላይ መቼም እናንተ እርሻ ስታርሱ ዝም ብላችሁ አይደለም። ገበሬ እርሻ ካረሰ በኋላ ጎርፍ እንዳይወስድበት ምን ያበጅለታል? ፈሰስ ያበጅለታል፣ ቦይ ያበጅለታል። ገበሬ አርሶ አርሶ እርሻው መካከል ላይ የጎርፉ መሄጃ ፈሰስ ካላበጀለት ከንቱ ሆነ ማለት ነው። ጎርፉ መቶ አፈሩን ምን ይለዋል? ይወስደዋል። ስለዚህ በተደጋግሞ የታረሰ እርሻ ፈሰስ የወጣበት ቦይ የወጣበት እርሻ ነው ማለት ነው። ዘሩ አንድ አይነት ነው። ዘሩ የወደቀበት ቦታ ግን ስንት አይነት ነው? አራት አይነት ነው። በጎዳና ላይ የወደቀውን ዘር ወመፁ አዋፈ ሰማይ ወበልወ፣ የሰማይ አዋፋት መጡና በጎዳና ላይ ስለወደቀ ለቅሞ በሉት ይላል። ለቅሞ በሉት። ይህ የጎዳና የሰው ልጅ የሚመላለስበት የተጠቀጠቀ እንስሳት አራዊት የሚመላለስበት ቦታ ነው። በመንገድ ላይ አይደለም ዘር ቀርቶ መድፌ ስንኳ ብትወልጥባችሁ ታገኟታላችሁ። ለምን ሳር የለም፣ እሶህ የለም ገደል የለም መንገድና መንገድ ብቻ ስለሆነ ማለት ነው፣ ክርስቲያኖች። ስለዚህ የሰማይ አዕዋፋት መጡ። ይሄ ዘር ያፈራ አልቻለም። ሁለተኛ በየት ላይ የወደቀ ዘር ነው ካላችሁን፣ በደንጋይ ላይ የወደቀ ዘር ነው። ባለት ላይ የወደቀ ዘር ነው። በጭንጫ ላይ የወደቀ ዘር ነው። አንዳንድ ደንጋይ ላይ አይታችሁ ከሆነ አንዳንድ ደንጋይ ላይ ውሃ ያቁራል። አሁን ለምሳሌ ይሄ እዚህ ሲሚንቶ ላይ ውሃ አቁሯል አይደለም? ቆይቶ በጋ ሲሆን አድባኮ ይሰራል፣ አፈር ይጠራቀማል። አፈር ከተጠራቀመ በኋላ የሆነ ጤፍ ስታፈጥሩ ምናቶች የጤፍ እርጋፊ ወይም ደግሞ እርጋፊ ስትደፉ ምኑ ላይ ያርፋል ማለት ነው፣ እዛ አድባኮ ላይ ካረፈ በቅሎታ እንካላችሁ። ግን ምን አይሰጥም? ፍሪ አይሰጥም። ለምን ካላችሁኝ፣ ለምን ካላችሁኝ በነገራችን ላይ የሰው ልጅ ብቻ አይደለም ምግብ የሚፈልገው። በቆሎ ምግብ ይፈልጋል፣ ስንዴ ምግብ ይፈልጋል፣ ሌላም ሌላ ገብስ ምግብ ይፈልጋል። የምንዘራው ዘር በጫፉ ምንን ይፈልጋል? በጫፉ ዝናብን ይቀበላል፣ ባናቱ ዝናብን ይቀበላል። በስሩ ደግሞ ምንን ይቀበላል ማለት ነው? ምግብን ይፈልጋል፣ በስሩ አማካኝነት። አሁን አንድ ዛፍ ውስጡን ወይንም ደግሞ ከስሩ ላይ ከቆረጣችሁት ምን ይሆናል ማለት ነው ይደርቃል? ለምን? ምግብ እንዳያገኝ ስላደረግ ነው። ምግብ እንዳያገኝ ስላደረግ ነው። ስለዚህ በአለት ላይ የወደቀው ዘር፣ በጭንጫ ላይ የወደቀው ዘር ምን አለ ማለት ነው ፈጥኖ አደገ፣ ፈጥኖ በቀለ፣ ፈጥኖ አደገ። ግን አበባ ሊሰጥ አልቻለም፣ ፍሬ ሊሰጥ አልቻለም ይላል። እግዚአብሔር ነው በምሳሌ ያስተምረው ወቦ ዘወድ ቀዲ በስወኩ በእሾህ መካከል የወደቀ ዘር አለ ይላል። በምን መካከል? በእሾህ መካከል የወደቀ ዘር አለ። በእሾህ መካከል የወደቀው ዘር በአለት ላይ ከወደቀው ዘር የተሻለ እድል አለው። በጎዳና ላይ ከወደቀው ዘር የተሻለ እድል አለው። ነገር ግን በእሾህ መካከል የወደቀው ዘር አድጋለሁ ብሎ ቁመት ሲስብ ሲያድግ እሾ ምን አለው አጣበቀው፣ አጣበቀው አታድገም ብሎ ከልክሎ ያዘው ማለት ነው። አራተኛው እና መጨረሻው ደግሞ ቅድም እንደነገርኳችሁ ተደጋግሞ በታረሰ እርሻ ላይ የወደቀ ዘር በመልካም እርሻ ላይ የወደቀ ዘር ነው። ይሄ በመልካም እርሻ ላይ የተዘራ ዘር አንደኛ ገበሬው ደጋግሞ ምርጥ አድርጓ አርሶታል። ሁለተኛ ጎርፍ እንዳይወስደው ፈሰስ ቦይ አበጅቶለታል። ስለዚህ

አንድ በቆሎ እዚሽ ጋር ጠቆም ማረግ እቺ ቆሎ አታደግና፣ 30 60 ፍሬ የሚቆጠር ትሰጣለች። በአንድ ሳኒ ሙሉ ጤፍ ትዘራለ፣ በአንድ ማዳበሪያ ታፍሳለ። እግዚአብሔር የምን በረከት የበረከት አምላክ ስለሆነ ማለት ነው። እግዚአብሔር የረዲየት አምላክ ስለሆነ ማለት ነው። ስለዚህ ከእናንተ የሚጠበቀው ዘርን ከሚዘራ ሰው የሚጠበቀው የመጀመሪያው መሬቱን ደጋግሞ ማረስ ሁለተኛ ፈሰስ ነገር ማበጀት፣ ሶስተኛ ዘሩን ማዘጋጀት፣ ዘሩን መዝራት። ዘሩን ከዘራ በኋላ ደግሞ ሰው እንዳይጠቀጥቀው እንስሳት እንዳይጠቀጥቁት አጥር ማጠር፣ ከበቀለ በኋላ አረም ማረም፣ መኮትኮት፣ የሚኮተኮት ከሆነ የሚከረደድ ከሆነ የሚመለመል ከሆነ መመልመል። ነገር ግን ዝናብ የማዝነብ የማን ሥልጣን ነው? ክርስቲያኖች፣ የገበሬ ነው? የእግዚአብሔር ነው። የእግዚአብሔር ነው አይደለም ዝናብን ለማዝነብ እግዚአብሔር ነው ስልጣን ያለው። ስለዚህ ገበሬው ገበሬው ምናልባት የዘራሁት ዘር ወፍ ቢበላብኝስ ምናልባት የዘራሁትን ዘር ጎርፍ ቢበላብኝስ ምናልባት የዘራሁትን ዘር ከበቀለ በኋላ በረዶ ቢበላብኝስ በሚል ሀሳብ ዘርን ሳይዘር አይቀርም። ለእግዚአብሔር የሚሰጠውን ለእግዚአብሔር ይሰጣል። ለራሱ በራሱ ከራሱ የሚጠበቀውን ደግሞ ከራሱ ምን ይላል ማለት ነው ይዘጋጃል ማለት ነው። አሁን ይሄ ዘር አንድ አይነት ነው። አራት ቦታ ላይ የተዘራ ዘር ነው። ኢየሱስ ክርስቶስ ነው። በጎዳና ላይ የወደቀ ዘር አለ፣ በጭንጫ ላይ የወደቀ ዘር አለ፣ በሾህ ላይ የወደቀ ዘር አለ፣ በመልካም እርሻ ላይ የወደቀ ዘር አለ ብሎ ኢየሱስ ክርስቶስ ለሐዋርያት አስተማራቸው። ኢየሱስ ክርስቶስ ስለ ዘር እያስተማረ አይደለም፣ በምሳሌ ነው የሚያስተምረው። እንደ ግብርና ባለሙያ እንዲያርገ ዝራ እንዲያርገ ፈሰፋጣለት እያለ አይደለም በምሳሌ ነው። ጎዳና ማለት ምን ማለት ነው? ጭንጫ ወይም ደግሞ ደንጋ የምን ምሳሌ ነው? እርሻ የምን ምሳሌ ነው? እሺ፣ በእሾህ ላይ የወደቀው ዘር የምን ምሳሌ ነው የሚለውን እናያለን። ለሐዋርያቱ እራሱ ራሱ ነግሯቸዋል። ገበሬው የኢየሱስ ክርስቶስ ምሳሌ ነው። ገበሬው ዘርን የሚዘራው ገበሬ የማን ምሳሌ ነው? ንገሩኝ እስኪ የኢየሱስ ክርስቶስ ምሳሌ ነው። ዘሩ የእግዚአብሔር ቃል ምሳሌ ነው። እነዚህ ዘሩ የወደቀባቸው አራት አይነቶች ደግሞ የሰው ልቡና ምሳሌ ነው። በጎዳና ላይ የወደቀው ዘር ቅድም እንደነገርኋችሁ አባቶቻችን በትርጓሜ እንዳስተማሩን ጎዳና ማለት በእግር አጋንንት የተጠቀጠቀ ልቡና ይላል። አጋንንት አጋንንት በክፋት የተቀጠቀው መንገድ አለ። በክፋት የተወጠረ ልቡና፣ በሀሜት የተወጠረ ልቡና፣ በስርቆት የተደቀደቀ ልቡና፣ በዝሙት የተወጠረ ልቡና፣ እንደ መንገድ ጠንካራ የሆነ በትዕቢት የተነሳ ልቡና ምሳሌ ነው። ወዲያው ዘሩ ሲዘራ የሰማይ አዕዋፋት መጥተው እንደበሉት ሁሉ በክፋት የተጠቀጠቀ ልቡና ክፉ ልቡና የእግዚአብሔርን ቃል ይሰማል። የእግዚአብሔርን ቃል ሲመጣ ወፍ መጥቶ እንደበላ ሁሉ በወፍ የሚመሰል ሰይጣን ነው። ጻድቁ አባታችን አቡነ ገብረ መንፈስ ቅዱስ ላይታችሁ ከሆነ አንድ አይናቸውን ማን ያጠፋው? ወፏ ናት አይደል? ግን በወፉ የተመሰለ ማን ነው ማለት ነው? ሰይጣን ነው። ዲያብሎስ ነው። በወፍ ተመስሎ ጻድቁ አባታችን ለእኛ የሚጸልዩ ለሀጋተኞች የሚጸልዩ ጻድቅ አባት ስለሆኑ ሰይጣን ዲያብሎስ ደግሞ የሰው ልጅን መዳን ስለማይፈልግ በወፍ ተመስሎ አይናቸውን አወረው ማለት ነው። አወረው። አዎ። ሄዋንን ሰይጣን ዲያብሎስ በልሳነ ከይሲ፣ በከይሲ አንደበት ተመስሎ ለምንድን ይህን ጸበለስ ማትበይ ብሎ እንዳሳታስ እንዲትበላ እንዳደረጋት ሁሉ እንደዚሁ ጻድቁ አባታችን አቡነ ገብረ መንፈስ ቅዱስ በጸሎት ላይ እያሉ አይናቸውን አንጽቶ አወራቸው። የጻድቁ ዓላማ ደግሞ ስለምድራዊ ስለሆነው ሰውነታቸው ፈራሽ ስለሆነው ገላቸው ምንም አይደለም የሳቸው። ስለዚህ ሰማያዊ አይን አላቸው፣ ሌላ ሰማያዊ የእግዚአብሔር አይን። አባቶቻችን ካህናት አይን የእግዚአብሔር ካህናት ይባላል ወይ፣ የእግዚአብሔር አይኖች ካህናት ይባላል። ስለዚህ ጻድቁ አባታችን አቡነ ገብረ መንፈስ ቅዱስ ይህ አይን ተውት፣ የሚጠፋ አይን ነው። መርጌታ ባዬ አይኑ ጠፍቷል አይደለ፣ ውስጣዊ አይኑ ግን አለ ይውላል። አይን ካላይ ልብ ካላይ፣ የምን አያይ ነው የሚባለው? አይን አያይም። ዋናው ትልቁ ምንድነው? የውስጥ አይን ነው። የውስጥ ጆሮ ነው። የውስጥ አንደበት ነው። አሁን አይነ ስውራን ስትመለከቱ እኛ ከምናስበው ከኛ እውቀት በላይ ያላቸው የሚገርማችሁ፣ አይነ ስውራን ሌሊት ይሄዳሉ። ሌሊት ሲሄዱ ለነርሱ ቀኑም ሌሊቱም አንድ ነው አይደል? በመቋሚያ እየዳሰሱ ሲሄዱ አውሬ አይበላቸውም። ያያ ላያይም፣ የሚለውን አይሰማም ግን በበትራቸው መሬቱን ኳኳ እያደረጉ ስለሚነኩ አይ ከአሁን አሁን መጣማ ሊደበደበኝ ነው ብሎ አውሬው ይሸሻል። አያችሁ ይሸሻል። እና ዋናው ይሄ ውጫዊ ጆሮ ነው፣ ይሄ ውጫዊ አፍ ነው። ትልቁ ነገር ውስጣዊ ጆሮ፣ ውስጣዊ አይን፣ ውስጣዊ ምንድን ነው? አስተሳሰብ እግዚአብሔር ውስጥ ስለሚመለከት ነው። ስለዚህ በመንገድ ላይ የወደቀውን ዘር ወፎች መጥተው እንደበሉት በእግራ አጋኒት የተጠቀጠቀ ልቡና የእግዚአብሔር ቃል ቢዘራበት ወዲያውኑ በወፍ የተመሰለ ሰይጣን እንዳይሰማውና እንዲረሳው ከካ ውጭ እንዲረሳው እንዲዘነጋው ያደርጋል። ሰይጣን ያደ ሁለተኛው በጭንጫ ላይ የወደቀው ዘር በአለት ላይ የወደቀው ዘር፣ በመንገድ ላይ ከወደቀው ዘር በአለት ላይ የወደቀው ዘር ትንሽ እድል አለ፣ ውጤት አለ። ነገር ግን እስመ አልቦቱ ዕመቅ ለመሬቱ ወሶበ ሰረቀ ፀሐይ መጽረወ ወየብሰ ፀሐይ በወጣ ጊዜ ፈጥኖ ደረቀ። ለምን ካላችሁን፣ ለመሬቱ ለአፈሩ ጥልቀት የለውምና። ቅድም እጽዋት በስራቸው ብዙ ይፈልጋሉ ብያችኋለሁ። ጭንጫ እየተባለ ምንድን ነው? ደንጋ እየተባለ ምንድን ነው? የሰው ልቡና ነው። አሁን ሊመከር የማይሰማ ልቡና፣ በልከኝነት ደንጋ የሆነ ልቡና፣ ታረቅ ሲሉት አልታረቅም የሚል ልቡና፣ መግደል መልካምነት ጀግንነት ብሎ የሚያስብ ልቡና፣ በትዕቢት የተወጠረ ልቡና በደንጋይ ይመሰላል ማለት ነው። ሌላው ደግሞ ፈጥኖ የሚያምን ፈጥኖ የሚክህድ ይሉታል አባቶቻችን። ዘፍጡነ ያምን ወፍጡነ ይክህድ። በጭንጫ ላይ የተዘራው ዘር ተሎ ነው የበቀለ። አይደለም ተሎ ክርስቲያን ሆንኩ የሚል፣ ተሎ ንስሐ ገባለሁ የሚል፣ ተሎ እቆርባለሁ የሚል ከወር ከሁለት ወር በኋላ ግን ሌላ ወደ ዓለማዊ ስራ ሲገባ የምትመለከቱት ያ በጭንጫ ላይ የወደቀ ዘር ይመስላል ማለት ነው። ዘፍጡነ ያምን ወፍጡነ ይክህድ። ስለዚህ መሰረት ያስፈልገናል ለሃይማኖታችን መሰረት። ፈጥነን የምናምን ፈጥነን የምንናደድ መሆን የለብንም። ፈጥኖ የሚያምን ሰው ይክዳል ይላል። ዘፍጡነ የአምን ወፍጡነ ይክህድ ይላል። ፈጥኖ የሚያምን ፈጥኖ ይክዳል። የዛ ምሳሌ ነው። ፈጥኖ የመብቀሉ ምሳሌ ፈጥኖ አምኖ ፈጥኖ የሚክድ የሚሸኩል ምሳሌ ነው። ሶስተኛው ምሳሌ ደግሞ በእሾ መካከል የወደቀው ዘር ነው። በእሾ መካከል የወደቀው ዘር አባቶቼ በድንጋይ ላይ ከወደቀው ዘር በጎዳና ላይ ከወደቀው ዘር እድል አለው፣ ግን በእርሻ መካከል የወደቀው ዘር ደግሞ በውጤት ይበልጣል። በእሾ መካከል የወደቀው ዘር ምግብን ከመሬት መፈለግ ይችላል፣ አይደል? ምግብን ከመሬት መፈለግ፣ ምክንያቱም ጭንጫ የለም፣ አይዋፋት አልበሉትም። ስለዚህ በእሾ መካከል የወደቀው ዘር በመልካም እርሻ ላይ እንደተዘራው ዘር በቀለ ነገር ግን ማደግ አልቻለም። ለምን? እሾህ ስላጣበቀው፣ እሾህ ስላጣበቀው እሾህ የተባለ ቅድም እንደነገርኋቸው ስልጣን ስልጣንን መውደድ ፍቅረ ሲመት ይለዋል። ፍቅረ ሲመት፣ ፍቅረ ብእሲት፣ ፍቅረ ውሉድ። ከእግዚአብሔር ይልቅ ስልጣንን የሚወድ ከእግዚአብሔር ይልቅ ከህዝቡ ይልቅ ከሀገሩ ይልቅ ለስልጣን የሚጓጓ ስልጣኑን መከታ በማድረግ ሰውን የሚያስገድድ የሚያሳስር ባለጊዜ ባለስልጣን። ሌላው ደግሞ ከእግዚአብሔር ይልቅ ልጆቹን የሚወድ ከእግዚአብሔር ይልቅ ሚስቱን የሚወድ ሴትን ስለወደደ በሃይማኖቷ የማትመስለውን የሚያገባ በሃይማኖቱ የማትመስለውን የሚያገባ በሃይማኖቱ የማይመስላትን የምታገባ ማለት ነው። ስለዚህ ከሁሉም ምን ይበልጣል? ክርስቲያኖች፣ ከእናትም ከአባትም ቤተክርስቲያን ትበልጣለች። ከእናትም ከአባትም ተዋህዶ ሃይማኖታችን ትበልጣለች። ከሚስትም ከልጅን ተዋህዶ ትበልጣለች። ዘያ አደገ አባሁ ወሙ ይክሊ ጸመደኒ እናትና አባቱን ያልተወ እኔ ሊያገለግለኝ ከቶ አይችልም የተባለ፣ ለእናቱና ለአባቱ ሲል ወደኋላ ማለት የለበትም። ለምን ካላችሁኝ፣ አባታችን አብርሃም ከእናት ከአባቱ ከዘመድ ከወገኑ ተለይቶ ነው እግዚአብሔር ያለበት። ለምን ካላችሁኝ፣ አባቱ የሚመከተል መጥፎ ሆኖ ሳይሆን የአብርሃም አባትና ወላጆች ጣዖትን የሚያመልኩ ጣዖት አምላኪዎች ስለነበሩ ነው። ለዚህ ነው እግዚአብሔር አብርሃም አብርሃም ጻእ ማገሪከ ወተፈለጥ ማዝማዲከ፣ አብርሃም ከሀገር ውጣ ከዘመድህ ተለያል። ለምን አብርሃም የኖረበት ሕዝብ ጣወትን የሚያመልክ እግዚአብሔርን የማያውቅ ሕዝብ ስለኖረ ነው ስለነበረ ነው። ክርስቲያኖች ስለዚህ በእሾህ መካከል የወደቀ ዘር የስልጣንን የሚወድ ገንዘብን የሚወድ ሴት የሚወድ ከሚስቱ ውጭ ሌላ ሴት ላይ የሚደርስ ከባሏ ውጭ ሌላ ወንድ ጋር የምትተኛ ምሳሌ ነው። በመልካም እርሻ ላይ የወደቀው ዘር ደግሞ ቅድም እንደነገሯችሁ አግብተው ተጋብተው ልጅ ወልደው ክርስትና አነስተው አስነስተው ቆርበው ቤተክርስቲያን እየሳሙ የሚኖሩ ብላ በሀፈ ገጽከ እንደተባለው ወጥተው ወርደው ምን የሚሉ የሚሰሩ መልካም ፍሬ የሚያፈሩ፣ መልካምን ስራ የሚሰሩ፣ የማይሰርቁ፣ የማይቀሙ የሰው ድንበር የማይገፉ ተደብቀው የሰውን ሳር የማያስበሉ ተደብቀው በሰው አዝመራ ላይ እንስሳትን የማይጥሉ ቤት የማያቃጥሉ ሰውን የማይገድሉ መልከ መልካም ክርስቲያኖች በእርሻ መካከል የወደቀ ዘር የነሱ ምሳሌ ነው። ፍሬ የሚያፈራ ዘር ምሳሌ ነው። ስለዚህ ይሄ የምን ምሳሌ ነው ማለት ነው። በክረምት እናንተ ዘር ስለምትዘሩ የዘር ጊዜ ስለሆነ ነው ይህንን የነገርኳችሁ። ቅዱስ ያሬድ እንደዚህ ይላል ዘኒ ዘር ዘይ ሴፎ ኪአከ ወዘኒ የአረር ብለፀጋ ከ ከመታውርድ ዝናመ በቃለ ትዛዝከ እግዚአብሔር። ዘር የሚዘራው ገበሬ አንተን ተስፋ አድርጎ ይዘራል፣ ይላል ዝናብ ያዘንብልኛል ብሎ ተስፋ አድርጎ፣ ቅድም እንዳልኋቸው ፀሐይ ያወጣልኛል ብሎ ተስፋ አድርጎ ወዘኒ የአረር ብለጸጋ ከ የሚለቅመውም አንድ ሳሃኒ ዘርሶ አስር ሳህኒ ያፍሳል። ይሄ የአንተ ስጦታ ነው። ከመታወር ዝናም በቃለ ትዛዝከ፣ በትዛዝ ቃል ዝናምን እንድታዘንብ እግዚአብሔር። ለሰንበት ስብሃት ለከ ሰንበትን የፈጠረ የሰንበት ጌታ ሆይ ለአንተ ክብር ምስጋና ይገባል፣ ይላል ለእግዚአብሔር ቃል ክብር ምስጋና ይገባል። ስለዚህ ገበሬ እግዚአብሔርን ተስፋ ያደርጋል እና እንግዲህ ትምህርቴን አላበዛባችሁም የእንትን ጊዜ ስለሆነ የዘር ጊዜ ስለሆነ እና እንደው ከተሳሳትኩ ያግዙኛል

ጋብድ ማለት ነው። የዝናብ ኮቴ ተሰማ። ሰው በይዘንም ዝናብ ዝናብ በሚዘንብ ጊዜ ይጸግቡ፣ የተራቡ ይጠግባሉ ይላል። ዝናብ በዝንብ ሳር አይበቅልም አይደል? ሳር ከሌለ ደግሞ እንስሳት የለውም። በጎች የሉም ፍየሎች የሉም ፈረስ በቅሎ የለም ማለት ነው። ዝናብ ካልዘነበ የተዘራው ዘር አይበቅልም። አያችሁ፣ የተራበው የሚጠግበው ዝናብ ከዘነበ፣ የዘነበው ዝናብ ደግሞ ምኑን ሲያሳድግ የተዘራውን ዘር ሲያሳድግ ነው። ሶበ ይዘንም ዝናብ ሶበ ይዘንም ዝናብ ይትፈሰሁ ነዳያ ነዳያን፣ ችግረኞች ምን ይላሉ? ይደሰታሉ ይላል ይደሰታሉ። ስለዚህ እግዚአብሔር አምላክ ክረምትንና በጋን ምን የሚል አምላክ ነው የሚያፈራርቅ ነው። ክረምት ዋሃጋይ ዛን ተፈጠርከ፣ ክረምት እና በጋ አንተ ተፈጠርከ። አንዳንድ ሰው ክረምትን ይጠላል እኮ። በተለይ እንደኔ ያለው ከተማ የመሳዩ እንደው ጫማ ይኸውልህ፣ እያስወረሻለሁ እንደው ጫማ እየቆሸሸብኝ ነው ይሄ ዝናብ ኧረ ይላል። የበሬው ደግሞ ምን አለ? ዝናብ ጊዜ ነው እያለ ሰማይ ሰማይ ይመለከታል። አይደለም? አዎ። እና አንድ እናት ሁለት እናቶች ነበሩ፣ ሁለት እናቶች ነበሩ የሚባለው ማለት፣ አንድ እናት ናት። አንዷ እናት ስጡ አስጥታለች አንዷ እናት ምን ብላለች? ስጡ አስጥታለች። አንዷ እናት ደግሞ ውሃ አልቆባታል። ስለዚህ አንዷ እናት ምን ትላለች? እንዲያው ማህበር ደርሶብኛልና እንደ ምን አለ ይሄ ፀሐይ ቢወጣ እናንተ ቢከረክርልኝ ስጡ ትላለች። ውሃ ያለቀባት ደግሞ እንደ ምን አለ ዝናብ ቢዘንብና ውሃ ብገድብና ልብሴን ባጥብ ትላለች። አሁን እግዚአብሔር የትኛዋን ሴትዮ ይስማ? ከስ ያን የሰው ፍላጎት ሁለት አይነት ነው የሰው ፍላጎት አይሟላም። እንደዚህ ነው እና ዝናብን የማይፈልጋለ ዝናብን ደግሞ እናንተ ትፈልጋላችሁ። እናንተ ባታርሱ፣ እናንተ ባትቆፍሩ፣ እናንተ ዘርን ባትዘሩ ኖሮ ከተም የሚባል ነገር የለም። አይ ልክ ባትሪ እንዳለቀበት ስልክ ዜሮ ነው የምንሆነው እኛ ማለት ነው። ስለዚህ እግዚአብሔር አምላክ ከበረዶ ይሰውራችሁ። ዝናቡን እግዚአብሔር አምላክ ለሀገራችን ያምጣለን። እዚህ ላይ የምንመለከተው ግን እግዚአብሔር አምላክ መሆኑን ርህሩህ መሆኑን የምንመለከተው እግዚአብሔር ዝናብን ለሙስሊምም ያዘንባል፣ ለኦርቶዶክስም ያዘንባል፣ ለሃጣንም ያዘንባል፣ ለጸርቃንም ያዘንባል። ነገሊ ሀጢ አስተርተዋልና ዝናብ አላዘንብላቸውም አይልም። ነገሊ ሀጢ አስተርተዋልና ፀሐይ አላወጣላቸውም አይልም። ስለዚህ ለፈጠረው ፍጥረት ሁሉ ምን ይላል ማለት ነው፣ ዝናብን ያዘንባል። ከእግዚአብሔር ምንን መማር አለብን? የማድናዳላ መሆን አለብን። የማናል የአንዳንድ መርጌታ እንዴት እህል አልተከሰለኝ ምና በረዶ አወራል የሚል ሰው ደብተር አለው። ቀይ እህ እንዲህ ያለው ደብተራ ነው መባል ያለበት ሀገርን የሚያጠፋ በህዝብ ላይ የሚጨክን የሰዎችን ጉሮሮ የሚዘጋ ይሄ ሰው በጣም መወገዝ አለበት። ምክንያቱም ለሰው ርኅራኄ መኖር አለበት ነው። ኤልያስን ታስታውሷላል። ቀይ ነብዩ ኤልያስ እግዚአብሔርን ምንድን ነበር ያለ ያው እግዚአብሔር ዘቆንኩ ቅድሜ ከመይረድ ዝና በላም ዋይል ዘንበለበቃላ ኩየ እግዚአብሔር ሆይ አንተ እኮ በየ ጊዜ ዝናብ እያዘነብ ነው ዝናብ እያዘነብ ስለምትሰጣቸው የተዘራው ዘር ስለሚበቅ ነው። ስለዚህ ከዛሬ ጀምሮ ዝናብ እንዳይዘን፣ ከዛ በኋላ በግዳቸው አንተን ያመልከዋል አለው እግዚአብሔር። እግዚአብሔር ደግሞ ደግ አምላክ ስለሆነ ቃሉን ሰማና ሶስት አመት ከስድስት ወር ነው አይደለም ዝናብ እንዳይዘን ሆነ። ኤልያስ በዚህ ጊዜ እግዚአብሔር አምላክ ምግቡን አዘጋጅቶለት ምግቡን እየላከለት ቁራ አዋፋት ቁራዎቹ እየመጡ ይሰጡት ነበረ። ኤልያስ በረሃብ ምክንያት በዝናብ እጦት ምክንያት እንስሳት ወድቀው እያየ ሙተው እያየ የሰው ልጅ ሙቶ እያለ አይ እያለ ከንፈሩን እየመጠጠ የራሱን ምግብ እየበላ